በየቀኑ የሚሰማህ ድካም፣ ምንም ነገር ለማድረግ ጉልበት ማጣት፣ ስኬታማ ለመሆን የምታደርገው ትግል መቀነስ፣ መንፈሳዊ እርካታን ማጣት፣ ለዚህ ሁሉ አንድ ትልቅና ብዙዎቻችን ችላ የምንለው ምክንያት ይኖር ይሆን ብለህ አስበ ታውቃለህ? ዛሬ አንድ ምስጢር ልንገልጥልህ ነው። ይህ ምስጢር ጉልበትህን በከንቱ እያባከንክ መሆኑን የሚያሳይህ ምስጢር ነው። ይህ እንዴት ይሆናል ካልክ ይሆናል፣ ለዚያውም በወሲብ ምክንያት። አይዞ አትደንግጥ ይህ ቪዲዮ ህይወትን ሊቀይር የሚችል ነው እስከ መጨረሻው ተከታተለን ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች ዛሬ አንድ እጅግ ጠቃሚና እያንዳንዳችሁን ሊያስደነግጥ የሚችል ርዕስ ይዘንላችሁ መጥተናል ይሄውም በወሲብ የሚባክን ኃይል የሚል ነው ብዙዎቻችን ስለ ወሲብ በደስታ እናወራለን እንደ ተፈጥሮዊ ነገር እንቆጥረዋለን። ነገር ግን ይህ ተፈጥሮዊ ድርጊት ከምናስበው በላይ በህይወታችን ላይ ከፍተኛ ተጽዕኖ ሊያሳድር ይችላል። በተለይም ደግሞ ያለ ገደብና ያለ አላማ ሲሆን ጉልበታችንን እንዴት እንደሚሰርቅና እድገታችንን እንደሚያደናቅፍ እንመለከታለን። እዚህ ጋር ኃይል ስንል ዝም ብለን አካላዊ ጉልበት ማለታችን ብቻ አይደለም። የምናወራው ስለ ውስጣዊ የህይወት ኃይል ነው፣ ፈጠራችንን የሚያቀጣጥል ለስኬት የምንጥርበትን ጉልበት የሚሰጠን መንፈሳዊ ግንዛቤያችንን ስለሚያሰፋው ኃይል። ይህ ኃይል በውስጣችን እንደ ባትሪ ይሞላል። ልክ እንደ ስልክ ባትሪ አጠቃቀማችን ይህ ኃይል መጠኑን ይወስነዋል። አሁን ጥያቄው ታዲያ ይህንን ኃይል በአግባቡ እየተጠቀምንበት ነው ወይስ በከንቱ እያባከነው ነው የሚለው ነው። ወሲብ በሚፈጸምበት ጊዜ በሰውነታችን ውስጥ ውስብስብ የሆኑ የሆርሞንና የነርቭ ስርዓት ለውጦች ይከሰታሉ። በተለይም የወንድ የዘር ፍሬ በሚወጣበት ጊዜ ከፍተኛ መጠን ያለው ዚንክና ፕሮቲን ከሰውነታችን ይወገዳል። እነዚህ ንጥረ ነገሮች ለተለያዩ የሰውነት ተግባራት ወሳኝ ናቸው። በተደጋጋሚና ያለ አላማ የሚደረግ የግብረ ስጋ ግንኙነት ይህንን ክምችት ሊያሟጥጠው ይችላል። በተጨማሪም ከፍተኛ የሆነ የዶፓሚንና ሌሎች የደስታ ሆርሞኖች ከፍ ማለት ወይም መመንጨት የአእምሮን ትኩረት ሊቀንስና ሱስን ሊያስከትል ይችላል። ወሲብ በሚፈጸምበት ጊዜ በአንጎላችን ውስጥ ዶፓሚን የተባለው የደስታና የሽልማት ስሜት ተሸካሚ ኬሚካል በከፍተኛ መጠን ይለቀቃል። ይህ ስሜት ሱስን የመፍጠር አቅም አለው። በተደጋጋሚና ያለ ቁጥጥር ወሲብ ስንፈጽም አንጎላችን ለዚህ ከፍተኛ የዶፓሚን መጠን መለማመድን ያሳያል። ይህም ወደ ሌሎች ደስታዎች ግዴለሽነትና የማያቋርጥ ተጨማሪ ፍላጎት እንዲኖር ያደርጋል። በተጨማሪም የኦክሲቶሲን ወይም የፍቅር ሆርሞን እና የፕሮላክቲን ወይም የእርካታ ሆርሞን መለቀቅ ከእውነታዊነት ያፈነገጡና ለአጭር ጊዜ የደስታ ሁኔታ ብቻ እንድንገዛ የሚያደርጉ ነገሮች ይከሰታሉ። ይህ የአጭር ጊዜ እርካታ ደግሞ የረጅም ጊዜ ግቦቻችንን ና ደስታችንን ሊጎዳ ይችላል። እንግዲህ ይህ ከመጠን ያለፈ የወሲብ እንቅስቃሴ በህይወታችን ላይ ምን አይነት አሉታዊ ተጽዕኖዎች ሊያስከትል እንደሚችል እንመልከት። አንደኛ፣ የአካል ድካምና የጉልበት ማጣት። በተደጋጋሚ የዘር ፈሳሽ መፍሰስ ወይም ደግሞ የኃይል መባከን ሰውነትን ያደክማል። የማያቋርጥ ድካምና ስንፍና እንዲሰማንም ያደርጋል። ሁለተኛ፣ የአእምሮ ጭንቀትና ትኩረት ማጣት። የሆርሞኖች መዛባት የአእምሮን ግልጽነት ይቀንሳል፣ የማስታወስ ችሎታን ያዳክማል እናም በቀላሉ ትኩረታችንን እንድንስት ያደርገናል። እዚህ ላይ እያወራን ያለነው ታዲያ ስለ ጤናማውና አልፎ አልፎ ስለሚደረገው ለጤናችን ጠቃሚ ስለሆነ ወሲብ አለመሆኑን ልብ ማለት ያስፈልጋል። ሶስተኛ የፈጠራ ችሎታ መቀነስ። የውስጣችን የኃይል ምንጭ ሲጠፋና ሲሟጠጥ አዳዲስ ሀሳቦችን ለማፍለቅና ችግሮችን በብቃት ለመፍታት እንቸገራለን። አራተኛ፣ የመንፈሳዊ እርካታ ማጣት። ወሲብን እንደ ጊዜያዊ የደስታ ምንጭ ብቻ ስንመለከተው ጥልቅ የሆነውን መንፈሳዊ እርካታና ከራስ ጋር ያለንን ግንኙነት እናጣለን። አምስተኛ፣ የበሽታ የመከላከል አቅም መዳከም። አስፈላጊ ንጥረ ነገሮች ከሰውነት ሲወገዱ ሰውነታችን ለተለያዩ በሽታዎች ተጋላጭ ይሆናል። ስድስተኛ፣ የግንኙነት ችግሮች ወሲብ የፍቅርና የመቀራረብ መገለጫ መሆኑ ሲቀንስና ወደ ሱስነት ሲቀየር በግንኙነታችን ላይ አሉታዊ ተጽዕኖ ያሳድራል። ይህም ቶሎ ቶሎ መሰልቸትን ያስከትላል። እንግዲህ ከላይ እንደ ጠቀስነው ችግሩን ይህን ያህል ካየኑ መፍትሄ ውስጥ ምንድን ነው ብለን መጠየቃችን አይቀርም። ይህንን የሕይወት ኃይል እንዴት መቆጠብና ለበለጠ አዎንታዊ ነገሮች መዋል እንችላለን? ለዚህም የሚከተሉትን የመፍትሄ እርምጃዎች በመውሰድ በቀላሉ ከዚህ ችግር መውጣት እንችላለን። አንደኛ፣ ራስን መግዛት የወሲብ ፍላጎትን መቆጣጠርና ያለ አላማ ከሚደረግ እንቅስቃሴ መራቅ የመጀመሪያው እርምጃችን ነው። በዚህም ራሳችንን በመግዛትና ለራሳችን ያለንን ክብር ከፍ በማድረግ ከዚህ ነገር መቆጠብ እንችላለን። ሁለተኛ፣ አላማ ያለው የግብረ ስጋ ግንኙነት ብቻ ማድረግ የግብረ ስጋ ግንኙነትን በፍቅርና በመተሳሰብ ላይ ብቻ ያተኮረ እንዲሁም በማድረግና ለመዝናናት ብቻ የሚደረግን ወሲብ በመቀነስ በጣም አስፈላጊ የሆነውን ኃይል መቆጠብ እንችላለን። ሶስተኛ የአእምሮ ሰላምን ማግኘት። አርምሞ፣ ማሰላሰል እና ዮጋ የአእምሮን ሰላም ለማምጣትና ውጥረትን ለመቀነስ የሚረዱ መንገዶች ናቸው። እነዚህ መንገዶች በመጠቀም ራስን ማዳመጥና ለራስ ጊዜ መስጠትን ማጠናከር እንዲሁም ደግሞ የአእምሮ ሰላምን ማምጣት የሚችሉ ነገሮችን በማድረግ ይህንን ኃይል መቀነስ እንችላለን። አራተኛ ጤናማ አመጋገብን ማዘውተር፣ ሰውነት አስፈላጊውን ንጥረ ነገር እንዲያገኝ የተመጣጠነ ምግብ መመገብ፣ በተለይም ደግሞ በዚንክ የበለጸጉ ምግቦችን አዘውትሮ መውሰድ በጣም ጠቃሚ ነው። አምስተኛ አካላዊ እንቅስቃሴ ማድረግ፣ የአካል ብቃት እንቅስቃሴ ማድረግ የተሰበሰበውን ኃይል በአግባቡ ለመጠቀም ይረዳል። ኃይልን ቆጥበን የተሻለ ነገር ላይ እንድናውለው ይጠቅመናል ስድስተኛ ፈጠራን ማዳበር ይህንን የተትረፈረፈና የተጠራቀመ ኃይል በሥነ ጥበብ በሙዚቃ በጽሁፍ ወይም በሌሎች የፈጠራ ሥራዎች ላይ መዋል በጣም ወሳኝ ነገር ነው ሰባተኛ መንፈሳዊ ልምምዶችን ማድረግ ጸሎትና ሌሎች መንፈሳዊ ልምምዶች ውስጣዊ ማንነትን ከፈጣሪ ጋር ለማገናኘት የሚረዱ ናቸውና እነዚህን ማዘውተር እጅግ መልካም ተግባር ነው ለብዙ ዘመናት በተቀረጸውና በታኦይስት ሥነ ጽሑፍ ውስጥ ተደጋግሞ አጽንዖት የሚሰጠው የታኦ ምስራቃዊ ፍልስፍና እንደሚለው አንድ ሰው ጥንካሬውን ጤንነቱንና ረጅም ዕድሜውን ከፍ ለማድረግ የወንድ የዘር ፍሬውን ጠብቆ ማቆየት አለበት። ይህ ፍልስፍና ቢያንስ የወንዶችን የዘር ፈሳሽ የሚያስተካክሉና የዘር ፈሳሽን ጠብቀው የሚይዙ ወንዶች ጠንካራ እንደሚሆኑና ንጹሕ አእምሮ እንደሚኖራቸው ያምናል። በተጨማሪም ይህ የታኦ ፍልስፍና የወንዶችን የዘር ፈሳሽ መቆጣጠርን የሚለማመዱ ወንዶች ያለማቋረጥ ከፍተኛ መጠን ያለው ቴስቴስትሮንን፣ ስፐርምና የዘር ፈሳሽን እንደሚጠብቁ እና ጠንካራ የወሲብ ፍላጎት እንደሚኖራቸው ይናገራል። በአጠቃላይ ወሲብ ተፈጥሯዊና አስፈላጊው የሕይወታችን ክፍል ቢሆንም ያለ ገደብ ሲሆን ግን የውስጣችንን ውድ ኃይል ሊያሟጥጥና ሊያጠፋው ይችላል። ይህንን ኃይል በአግባቡ በመጠቀም ለግል እድገታችን ለስኬታችንና ለመንፈሳዊ እርካታችን ልናውለው እንችላለን። ይህንን ኃይል በተደጋጋሚ ለማያስፈልግ ነገር ከማውጣት ይልቅ ይህንን በማጠራቀም አቅም የተሻለና ፈጠራ የታከለበት ስራን ለመስራት እጅግ ጠቃሚ እንደሆነ የተለያዩ ባለሙያዎች ይናገራሉ። በተለይም በምስራቁ ዓለም የሚኖሩ መነኮሳትና የታኦይዝም እምነት ተከታዮች ይህንን ነገር እንደሚጠቀሙበት፣ በትክክልም እንደሚሰራላቸው ያምናሉ። እንግዲህ ውድ ተመልካቻችን ዛሬ የሰማችሁትን በጥልቀት አስቡበትና ለውጥ ለማምጣት ሞክሩ። ውጤቱን በእርግጠኝነት ታዩታላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎችም እንድረስ ሼር አድርጉ። አስተያየቶቻችሁንና ጥያቄዎቻችሁን ከታች ባለው የኮሜንት ሳጥን ላይ አስቀምጡልን። ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም።